ድሮ አባቶቻችን በበሬ በምንም እያሉ ነበር ያው በመቆፈሪያም በምንም በገሶም እያሉ ነበር አባቶቻችን እንትን የሚሉት በአሁኑ ሰዓት ደግሞ ያው ሁሉ ነገር ዘምኗል የግብርናው ሴክተር ሰማንያ በመቶ ያህል ህዝቦቿን ን የዕለት ጉርስ የሚሸፍን ቢሆንም ዘርፉ የሚገባውን ያህል ሳይሻገር ይልቁንም ሞፈርና ቀንበር ጋር ተቀናጅቶ ዘመናትን ተሻግሯል ይህን በመቀየር ሂደትም መንግስት በርካታ ስራዎችን ሰርቷል። ለዚህም አሁን የምንገኝበት ወይም ደግሞ ባለፉት ሰባትና ስምንት ዓመታት በተሰራው ዘመናዊ የግብርና ስርዓት ዝርጋታ ሂደት ውስጥ አሁን የምንመለከተውን የምግብ ዋስትናን በማረጋገጥ ሂደት ላይ ነው ያነጋገር ናቸው። አርሶ አደሮችም እምብዛም ህይወታቸውን ሳይለውጠው ዘመናት እንደተሻገሩ ይናገራሉ። ይሁን እንጂ ከዓመታት ወዲህ መንግስት ተግባራዊ እያደረገው ዘመናዊ የአስተራረስ ዘዴና ልምድ አሁን አሁን ህይወታቸውን እየቀየረው የምግብ ዋስትናቸውንም እያረጋገጡ ስለመሆናቸው ነግረውናል። በፊት ውጣ ውረድ አለው። ቢያንስ በአህያ ግዘህ ነው በሰራተኛ ግዘህ ከምረ ነው። ወላሸክምም ሁሉ ነበረ። ስለዚህ በአሁኑ ሰዓት ግን ያው ሁሉ ነገር በዘመናዊ ነገር ነው። ሰራተኛን በአግባቡ መጠቀም እንችላለን። እንደገና ፍጥነት አለው። ውድማ ላይ የምናድር የነበረው ዛሬ በያው በጊዜ ማስገባት ንብረታችን ሰብስበን በጊዜ እናስገባለን። ማሳ ላይ ማደር ምናምን የለም። በአሁኑ ሰዓት ማሽናዊ ዘመናዊ ማሽን ስለሆኑ ፍጥነት አላቸው። በፍጥነቱን ተጠቅመን ተሎ እንጨርስና ወደ ምርታማነት ቀንሰን ወደ ቤት እናስገባለን። ዱራኔ ላይ ድሮ ድሮ ሰብላችንን ወደ ቤት ለማስገባት በበሬ ጉልበት እየወቃን ነበር። ያ ደግሞ መሬት ላይ ስለሚሆን አፈርና ጠጠር ይደባለቅበታል። ያ ደግሞ የምርት ጥራቱን እየቀነሰብን ብዙ ተጠቃሚ አያደርገንም ነበር። አሁን ላይ ግን ማሽን መጥቷል። ምርታችንም እንደ ድሮ አይደለም። በጣም ንጹሕና ብዙ ነው። ለመመገብም ገበያ ለመውሰድም ሆነ ለመሸጥ ጥሩ ነው። ምክንያቱም ምንም ሳይገባበት ንጹሕ ምርት እንወስዳለን። ይህም እኛን በጣም ጠቅሞናል። ከበሬ ጫንቃ ወርዶ በዘመናዊ መንገድ ምርት የመሰብሰብ ሂደት የምርት ጥራትን ከመጨመር በላይ ተጨማሪ ወጭና ጊዜያቸውንም እየቀነሰ ነው። ፋይዳ ማሽን ከና ወጪ ባይንቀቡ የዚህ ኮምባይነር ማሽን ጥቅሙ ቀላል አይደለም፣ ብዙ ነው። ለኛ ብዙ ወጪ የለም፣ የጊዜ ብክነት የለም፣ የጉልበት ብክነት የለም። በበሬ ስንሰበስብ ልፋቱ ብዙ ነው። መንግስት ባመቻችልን ዘመናዊ ኮምባይነር ማሽን ስንወቃ ግን በደቂቃ ጨርሰን ወደ ቤት እንገባለን። ፋይዳ ጉዳራ አድርገን ነይረ። ይህም የገበሬውን የማምረት አቅምና ተጠቃሚነት ጨምሯል። የግብርና ሽግግሩን ማልቆታል። ይህ በመሆኑም አርሶ አደሩ ከዕለት ጉርስ የተሻገረ ምርትን በማምረት ለገበያ እንዲያቀርብ ሆኗል። አሁን ገበሬው ኮምፕሊትሊ ትምህርት ወስዶ በከፍተኛ ሁኔታ አምራችና በቃ ኮመርሻል ማርኬት ሰሙ ኮመርሻል ፋርመር ሆኗል ማለት ትችላለህ። ከሰብስታንስ ለበል ወጥቶ ኮመርሻል ማርኬት ነው። ስንዴ ኮመርሻል ነው። ዛሬ አንድ ገበሬ ከመቶ በታች ከመቶ ኩንታል በታች የሚያመርት የለም። በአብዛኛው ነው የምልህ። ወጣቱ በተለይ እሳት ሆኗል፣ ጎበዝ ሆኗል። የግብርና ኤክስቴንሽኑን በመቀበል አንድ ጉልበት ቀንሷል፣ ሁለት ጥራት ጨምሯል። ቀላል ጊዜና ጉልበት ያባክን የነበረው አሁን በቀላሉ ዘንጦ ሰርቶ አምርቶ በከፍተኛ ዋጋ ጥራት ያለው እቃን ለገበያ ያቀርባል። የምርት መውቂያ ኮምባይነሮች ጥቅም ላይ እንዲውሉ መደረጉም አርሶ አደሩ አመት ሙሉ አምርቶ በስብሳብ ወቅት ያጣው የነበረውን የ25 በመቶ ምርት ብክነት ቀንሶለታል። ነገር ግን አርሶ አደሩ የትላንት ባህሉን እየተወ በዘመናዊ መንገድ ምርት መሰብሰብን ባህሉ እያደረገው መጥቷል። ጥቅሙ ምንድን ነው? አንደኛ የምናመርተው ምርት 25 ፐርሰንቱ በምርት በምንሰበስብበት ወቅት ይባክናል። ያ ማለት 25% ከምርትና ምርታማነት 25%ቱን ታጣ ታጣለ ማለት ነው። ያንን ለማስቀረት ደግሞ የመውቃ ማሽኖች መጠቀም እንደ ኮምባይነር ትሬሸር የሚባሉ የጤፍ መውቃዎችን መጠቀም የግድ ነውና እኛም ያንን ነው አርሶ አደሩን የሚናበረታተው አርሶ አደሩም አሁን ከቴክኖሎጂ ጋር እየተላመደ መጥቷልና እንዳያችሁት በየማሳው በየእንትኑ በማሽን ነው ይህሉን እየወቃ ያለው ማለት ነው። ባህሉም የአርሶ አደሩን ምርት በመጨመር የኑሮ ዘይቤው ላይ አዲስ ለውጥ እንዲመጣ አድርጓል። በእጅ የሚሰበሰብና በማሽን የሚሰበሰብ አይገናኝም። በእጅ የሚሰበሰበው ብክነት ይበዛዋል። የአርሶ አደሩን ምርታማነት በመጨመር የአርሶ አደራችንም ገቢ እንዲጨምር፣ የአርሶ አደራችንም አቅም እንዲጨምር ማድረጉ ላይ በማሽነሪ መስራት ብዙ ለውጥ አምጥተዋል። ነገር ግን የነገዋ ኢትዮጵያ አሁንም ይበልጡን የዘመነ ግብርናና ከለት ጉርስ የተሻገረ ዜጋን ተሻለችና የአርሶ አደሩና የግብርና ሽግግርን ለማላቅ በትኩረት እየተሰራ ስለመሆኑም ሰምተናል።